የጽጌ ጾም ሲነሳ ከሊቃውንቱና ከምዕመኑ አንደበት ስማቸው ጎልቶ የሚነሳው አባ ጽጌ ድንግል በዘመነ ጽጌ የሚቆመውንና የሚጸለየውን ማኅሌተ ጽጌን የደረሱ ቅዱስ አባት ናቸው። ጽጌ ድንግል እመቤታችንን በልመና ቃል እንዲህ ይለምኗታል። ምሳሌሽ በሐመልማልና በእሳት አምሳል የታየ ማርያም ሆይ ጽጌ ልጅሽ ኃጢአቴን ያጠፋልኝ ዘንድ በጥላሽ ሥራ አስጠጊኝ ይሏታል። የእመቤታችን ቅድስት ድንግል ማርያም ፍቅር የበዛላቸው አባ ጽጌ ድንግል በመጀመሪያ ያላመኑ ያልተጠመቁ እንደነበሩ የቅድስት ቤተ ክርስቲያናችን የታሪክ መጽሐፍት ይነግሩናል። ከጊዜያት በኋላም አባጽጌ ድንግል በአቡነ ዜና ማርቆስ አማካኝነት በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ጽኑ ክርስቲያንም ሆነዋል። አባጽጌ ድንግል ለእመቤታችን ካላቸው ፍቅር ስንነሳ የፍቅር መነሻዋ እመቤታችን ናት። እመቤታችን ቅድስት ድንግል ማርያም ወደ ዘካርያስና ወደ ኤልሳቤጥ ቤት እንደሄደች ሁሉ በኋላ ቀድሞም ወደ አባጽጌ ድንግል እመቤታችን ጉዞ በማድረግ በፍቅር ለጽጌ ድንግል ተገልጻላቸዋለች። እጅግ በጣም የሚገርመው እንግዲህ አይሁዳዊ ነው አባጽጌ ድንግል። እንደ ቅዱስ ጳውሎስ እግዚአብሔር በልዩ መለኮታዊ ጥበብ ነው የጠራቸው። መቤታችን ያየዋት በጫካ ውስጥ በዛፍ አበባ ላይ ነው መቤታችን የተገለጸችለት እንግዲህ ኃጢአት ጫካ ነው ሀጢአት ዱር ነው እና በእንዲህ አይነት ባለማመን ውስጥ የነበረን ሰው በጫካ ውስጥ የነበረን ሰው አንድ ቀን የዘውትር ስራውን ሲያከናውን በጫካ ውስጥ እንዳለ በአበባዎች ላይ መቤታችን ስዕል ተመልክቷታል እዚህ አጋጣሚ የስራ ባልደረባው የነበረ አንድ አይሁዳዊ ለምን በዛፍ ላይ ወይም በአበባ ላይ ሲመለከታት ለምን ታያታለህ ብሎ ስዕሏን እንደውም በበትር በመምታቱ ወደው ተቀጽፎ ጠፍቷል። እንግዲህ አባ ጽጌ ድንግል ግን በዚህ ምክንያት የእመቤታችን ፍቅር ወደሱ መጥቶ ወደ ልቡ ስለገባለት ከዚህ ሰዓት ጀምሮ እግዚአብሔርን እያመሰገነ እመቤታችን በልዩ ሁኔታ የተለያዩ ድርሰት በመድረስ የተለያየ ዝማሬ በመዘመር እስከ እለ ተርፍ ድረስ እመቤታችን አመስግኗታል። እንግዲህ ለዚህ ዋና መነሻ የሚሆነን እመቤታችንን ለጻርቃን ብቻ ሳይሆን ለሀጣንም እንደምታዝን ኃጢአተኞችን እንደምትፈልግ የማያምኑትን ሰዎች ወደ ማመን የመምራት መርህ ለመንግስት ሰማያትናትና እየመራች ወደ ጽድቅ መንገድ እንዳመጣችሁና የዚህ ባለውለታው ደግሞ አባጽጌ ድንግል ለብዙ ዘመናት ያህል በፍቅር ተጠምዶ በተሰጥሞ የኖረ ሰው ነው። አባጽጌ ድንግል አባጽጌ ድንግል እመቤታችን መጀመሪያ የሚያገኘው አበባ ላይ ስለነበረ ፍቅሩ የተገለጸለት በኋላም በአበባ በአበባ እየመሰለ እመቤታችን አመስግኗታል። እንግዲህ በተነሳበት ወይም ደግሞ እመቤታችን እና አባጽጌ ድንግል በተገናኙበት መጠን ልክ ነው። አባጽጌ ድንግል እመቤታችን ያመሰገናት። ስለዚህ ስደቷን ሲገልጽ እንግዲህ ቅጹረ ገጽ ሆኖ ነው ወንጌላዊ ቅዱስ ዮሐንስ ነገረ ክርስቶስን እያሰበ ቅጹረ ገጽ ማለት በሀዘን ሰባ ዘመን እንደኖረ ሁሉ አባጽጌ ድንግል ደግሞ የእመቤታችን ፍቅር እያስታወሰ ቅጹረ ገጽ ሆኖ እሷን እያመሰገነ በአበባ። በአበባ እየመሰለ አመስግኗታል። አበባ እጅግ በጣም ጣይሙ የተለየ ነው እና ህብረ አምሳሉም የተለየ ነው። እመቤታችን ለአባጽጌ ድንግል በተለያየ ህብረ አምሳል ትገለጽ ስለነበረ እንዲሁም ደግሞ ንቦች አበባ ላይ እንደሚያርፉ ሁሉ የአባጽጌ ድንግል አይነ ህሊና እመቤታችን ላይ ስላረፈ ስደቷ ለእሷ ስጋዊ መከራ ቢደርስባትም ለእኛ ግን አበባ ነውና እያለ በአበባ መስሏታል። አበባ መነሻው ለፍሬ መነሻ ነው። አበባ እንግዲህ ፍሬ ያለ አበባ እንደማይገኝሉ ነገረ ተዋሂዶም ወይም ደግሞ ነገረ ክርስቶስን ስንመለከት ነገረ ድነትን ስንመለከት ፍሬ ክርስቶስ የተገኘው ከአበባ ስለሆነ ክርስቶስ ከመገኘቱ በፊት ማለትም ከመገለጡ በፊት አበባ እመቤታችን እንደነበረች በአበባ በብዙ ህብር አምሳል እየመሰለ አመስግኗታል። ይሄ ብቻ አይደለም፣ አበባ በእሸት ይገኝበታል፣ ምግብ ይገኝበታል። እንግዲህ አባጽጌን ግን ክርስቶስ የተባለ ምግብ የተገኘው ወይም ክርስቶስ የተባለ እሸት የሚገኘው ከእመቤታችን ከአበባ እንደሆነ መነሻ አድርጎ በሚገባ ስለ አበባዋ ገልጿል። ሌላው አበባ የማር መገኛ ነው። እንግዲህ ማር ንቦች ማርን ከአበባ እንደሚሰሩ ሁሉ ማር የተባለ ክርስቶስ የሚጣፍጥ እንግዲህ፣ በዚህ ዓለም ከማር የበለጠ የሚጣፍጥ ነገር የለምና፣ ለህይወታችን የጣመ ልዩ ምግብ ክርስቶስ የሚገኘው ከአበባዋ ከድንግል ማርያም እንደሆነ አባጽጌ ድንግል የእመቤታችን ፍቅር በዚህ ምሳሌ ገልጾታል። በእርግጥ የድንግል ማርያም ፍቅር ተመስሎ በብዙ ህብረ አምሳል ተመስሎ በብዙ ህብረ ትንቢት ተነግሮ በብዙ ሱባኤ ተቆጥሮ የሚያልቅ አይደለም። ለዚህ ነው እድሜ ልኩን ከተመረጠ ጀምሮ እስከ እረፍቱ ድረስ እመቤታችንን በአበባ የመሰለ እየመሰለ ያመሰገናት። ሌላው አበባ የክብር መግለጫ ነው። ሰዎች የሚወዱትን ሰው ፍቅራቸውን የሚገልጹት በአበባ እንደሆነ አባጽ ጽጌ ድንግል ደግሞ ከዚያ ከጫካ ከኃጢአት ካለማመን ከጨለማ የመረጥሽኝ የጠራሽኝ አንቺ ነሽ በማለት እኔ አንቺ ወደኔ የመጣሽ እንጂ እኔ ወደ አንቺ አልመጣሁም፣ እንደ ኤልሳቤጥ የጌታዬ እናት እኔ ወደ አንቺ መምጣት ይገባኝ ነበር እንጂ አንቺ ወደኔ የመጣሽ በማለት ይህንን እያደነቀ የክብር መግለጫ አበባ የሰዎች የወዳጅነታቸውን የፍቅር መግለጫቸውን በአባ እንደሚገልጽ ሁሉ አባ ጽጌ ድንግል እመቤታችን ውለታዋን እያሰበ እንደ እሳት ፍቅሯ እየነደደለት የማይጠፋ እሳት በልቡ እየተቀጣጠለለት እመቤታችንን የፍቅሩ መግለጫ በአበባ እየመሰለ እየመሰለ አስተምሮታል። ሌላው እንግዲህ አበባ የቤተ ክርስቲያን ምሳሌ ነው። አበባ የመስቀል ምሳሌ ነው። አበባ የተዋሂዶ ምሳሌ ነው። አባ ጽጌ ድንግል ወደ ቤተ ክርስቲያን የመጣው ወደ ተዋሕዶ ሃይማኖት የመጣው ወደ መስቀል ክብር የመጣው በእመቤታችን አማካኝነት እንደሆነ ቅድም እንደተናገርኩት፣ ንቦች አበባ ላይ እንደሚያርፉ ሁሉ አባጽጌ ድንግል በነገረን መሰረት እኛ ኦርቶዶክሳውያን አይነ ህሊናችን መስቀል ላይ እናሳርፋለን። አበባ ላይ የሚያርፉ ንቦች ንብ እንደሚሰሩ፣ እኛ ኦርቶዶክሳውያን ደግሞ መስቀል ላይ አይነ ህሊናችን አሳርፈን ዘላለማዊ የሚሆን የህይወት ማር እንሰራለን ማለት ነው። አባ ጽጌ ድንግል የነገረን ይሄን ነው። ቤተ ክርስቲያን ደግሞ የምትሰራው ንቦች አበባ እንደሚሰፍር ሁሉ እኛ ኦርቶዶክሳውያን አባ ጽጌ ድንግል እንደነገረን ቤተ ክርስቲያንን ዙሪያዋን ከበን ቁመን ነገር እግዚአብሔርን መማርና ማስተማር መቀደስና ማስቀደስ መዘመርን እንዳለብን ለጸሎት መቆም እንዳለብን አባ ጽጌ ድንግል ቤተ መቅደስን ከበን መቆም እንዳለብን በሚገባ በሰፊው አምልቶ አስፍቶ ነግሮናል። እንግዲህ ኦርቶዶክሳውያን፣ እኛ የኦርቶዶክሳውያን ልጆች መነሻችንም መድረሻችንም ዘላለማዊ የሚጣፍት ማር የሆነ ሕይወት እንሰራ ዘንድ እንደ አበባ ቤተ ክርስቲያንን፣ እንደ አበባ መስቀልን፣ እንደ አበባ እመቤታችንን ከበን እነዚህን ሶስቱ ላይ ከበን ካልተገኘን ማር መንግስተ ሰማያትን እማንቀምስ መሆናችን አረጋግጦልናል። ማንኛውም ኦርቶዶክሳዊ አባጽጌ ድንግልን አንብቦ ተርጉሞ እንደነገረን አበባ የሆነችውን ቤተ ክርስቲያንን አበባ የሆነውን መስቀልን አበባ የሆነችውን እመቤታችንን ከበን በእሷ ዙሪያ እንደ መላእክት እህትነነያ እናታችን ያቸናት እህታችን ያቸናት ወዳጃችን ይችናት እያልን ካላመሰገን በአማን እግዝተነ በአማን መድኃኒተነ ብሎ ቅዱስ ያሬድም የዘላለም ሕይወት መድኃኒት የምትሆን ማርን የምናገኝባት እመቤታችን መሆኗን አባጽንጌ ድንግል ነግረውናል። እንግዲህ ማር ጉልበት ይሆናል፣ ማር መድኃኒት ይሆናልና የእኛ ጉልበት የእኛ መድኃኒት ይሄ ዓለም ከሚያመጣው የኃጢአት በሽታ የምንፈወስባት ከጉስቁልና ከመለያየት ከተንኮል የምንፈወስባት ማር መድኃኒት የምናገኝባት እመቤታችን መሆኗን አባ ጽጌ ድንግል በአንክሮ በተዘክሮ ገልጾልናል። ፍሬ ከአበባ አበባም ከፍሬ እንደሚገኘው ሁሉ መሀሌ ተጽጌንም ዘለዓለማዊ ፍሬን ያስገኘች የማትጠወልግ አበባ እመቤታችን ቅድስት ድንግል ማርያምና ልጇን መድኃኒታችን አምላካችን ኢየሱስ ክርስቶስን በአበባና በፍሬ እየመሰለ የሚያስረዳ ድርሰት ነው። መሀሌ ተጽጌ እርሷን በአበባ ሲመስል ልጇን በፍሬ፣ እርሷን በፍሬ ሲመስል ደግሞ ልጇን በአበባ እየመሰለ ይነግረናል። እንግዲህ ፍቅር ማለት ስለሚወዱት አንድን ነገር መተው ነው በሰው ሰውኛ ፍቅር ሲገለጥ ስለሚወደው ሰው ብሎ አንድ ነገር ያደርግለታል እና እመቤታችን የሚወዱ ምእመናን ሁሉ እመቤታችን የምትወደውን ነገር ማድረግ መቻል አለብን። እመቤታችን የምትወደው ደግሞ ፍቅር ነው። አንድነትን ትወዳለች፣ ጥላቻን ትጠላለች። ስለዚህ አንድ ሰው እኔ እመቤታችንን እወዳለው ካለ የምትወደውን ማድረግ አለበት፣ የምትጠላውን መተው አለበት። እመቤታችን ደግሞ ጥላቻን፣ ተንኮልን፣ ምቀኝነትን አልወድም ብላለች። አንድነትን፣ ፍቅርን፣ ህይወትን ትወዳለች። አንድ አባት ጠይቋት ልጅ ወዳጄ ዳዊትና አቡነ ዘበሰማያት ሲደግሙለት እንደሚወዱ ሁሉ እኔ ደግሞ ከጥላቻ ተለይቶ በአንድነት ተስማምተው ውዳሴን ቅዳሴን የሚደግሙልኝን እወዳለሁ ብላለችእና እመቤታችን የምንወደኛ ኦርቶዶክሳውያን። እመቤታችን የምትወደው የፍቅር ጾም ተንኮል የሌለበት፣ መለያየት የሌለበት፣ ይሄ ውዳሴ ከንቱ የሌለበት፣ ዝሙት የሌለበት ዝሙት ሲባል እንግዲህ የማይገባውን የእሱ ያልሆነውን ነገር ሁሉ መንካት ዝሙት ነው። እና እኛ ኦርቶዶክሳውያን የሚገባን የእመቤታችን ፍቅር፣ የእመቤታችን ድንግልና፣ የእመቤታችን እናትነት፣ የመቤታችን የህይወት እናት መሆኗን እያሰብን እንድንጸልይ እመቤታችን የሚወዱ ሁሉ እመቤታችን የምትወደውን ማድረግ ግድ ይለናል። እኛ ኦርቶዶክሳውያን ሁለት አይን አለን፣ ውጫዊና ውሳጣዊ አይን አለን። ስለዚህ አባ ጽጌ ድንግል ከፍቅሯ ብዛት የተነሳ እያለቀሰ ነው ይህን ድርሰት የደረሰው ተመስጦ የሚባል ህይወት አለና፣ ዛሬም ይህንን አባ ጽጌ ድንግል የደረሰውን ድርሰት ስናነብ እንደው በልማዳዊ ንባብ አይነት ማንበብ የለብንም። እንግዲህ ይሄ ልብ ወለድ አይደለም፣ ሌላ ተራ መጽሐፍ አይደለም። ከባህር ቢለቁት ውሃ ላይ ቢጥሉት ቀለሙ ሳይርስ ምንም ቀለሙ ሳይደበስስ የወጣ መጽሐፍ ነው። ከእሳት ላይ ቢጥሉትም ጽዳዊው ሳይቀነብር ምንም ጉዳት ሳይደርስበት የወጣ መጽሐፍ ነው። እንግዲህ ሙት የሚያስነሳ መጽሐፍ ነውና በእውነት በኃጢአት ያለን ሙታን ዓለም ያለን እኛንም ከሞት የሚያስነሳ መጽሐፍ ከመሆኑ የተነሳ በኃጢአት የወደቅን እኛ የምንነሳበትን መንገድ እያሰብን መጽሐፉን ብናነበው እጅግ በጣም የለውጥ መንገድ የሚሰጥ መጽሐፍ መሆኑን ማሰብ መቻል አለብን። በልማድ ከሆነ ግን ይህንን መጽሐፍ ማንበቡ፣ መጸለዩ፣ መጾም ሆነ ጸሎቱን ማድረሱ ጥያቄያችን ልማዳዊ ነው የሚሆነውና በመቤታችን የማይፈታ ሚስጥር፣ የለም የማይፈታ ትርጉም የሚያጣ እንቆቅልሽ የለምና በጽጌ ድንግል ያን የጨለማ እንቆቅልሽ የፈታችን የመቤታችን እኛንም በእያንዳንዳችን ህይወት ያለ እንቆቅልሽ ይፈታና ትርጉሙን ያገኝ ዘንድ በእውነት ከልብ በመነጨ ፍቅር ልናነበው ይገባልና ህይወትን የሚቀይር መጽሐፍ ነው። ታሪክ የሚለውጥ መጽሐፍ ነው። የህይወታችን ጨለማ የሚያነጋ መጽሐፍ ነው። መራራውን ህይወት የሚያጣፍጥ መጽሐፍ ነው። እንዲሁም በስራ ዓለም እንዲሁም በንግድ ዓለም፣ በትዳር ዓለም፣ በትምህርት ዓለም ላለ ወንድም ወገኖቻችን ለመንገደኞች ስንቅ ነው ይሄ መጽሐፍ እና ይሄን መጽሐፍ ለሚያነብ ሁሉ ብዙ ምስጢር ይገልጻል። በህይወታችን ያጣነውን ሁሉ ምስጢር የሚገልጽ መጽሐፍ ነው ይሄ የጨለማ መጋረጃን የሚገልጽ መጽሐፍ ነው። የተለያዩ የችግሮች ቁልፉን የሚፈታ መጽሐፍ በመሆኑ አባቶቻችን እንዲሁም ደግሞ እና በጊዮርጊስ ዘጋስጫም ይህንን ሀሳብ አንስተው በመላት በስፋት ተናግረውታል። እና ለየት የሚለው ኢትዮጵያውያን ሊቃውንት ተባብረውበታል። በዚህ መጽሐፍ ኢትዮጵያውያን ሊቃውንት ተርጉመውታል፣ ተናግረውታል። በብዙ ህብረ አምሳል በብዙ ትንቢት ተናግረውታል። ሱባ ይቆጥረውበታል እና እንደው ከልማዳዊ ህይወት ወጣ ብለን በሚገባ ሆነን ከተንኮል፣ ከክፋት፣ ከኃጢአት፣ ከመለያየት ወጥተን ይህንን መጽሐፍ ብናነበው ምንድነው ያለ ዮሐንስ አፈወርቅ? አንተ የምታነበውን ካልሰማሃው ያንተን ልማብና ያንተን ጸሎት እግዚአብሔር አይሰማህም ነው የሚለውና የምናነበውን የምንጸልየውን ስለ እመቤታችን የተደረሰውን ድርሰት ውሳጣዊ ጆሮአችን እየሰማ መሆን መቻል አለበት አን ዓይናችን የሚያየውን አንደበታችን የሚናገረውን ውሳጣዊ ጆሮአችን እየሰማ ነው። ይሄንን መጽሐፍ ካነበብ ነው አማን በአማን ለህይወታችን ለውጥ የሚያስገኝ በመሆኑ የዘላለም ፈውስ መድኃኒት የሚያስገኝ በመሆኑ በሚገባ ሆነን እንድናነበው መልእክቴን አስተላልፋለሁኝ። እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ወደ ግብጽ በተሰደደች ጊዜ የቀን ሐሩር የሌሊት ቁር እየተፈራረቀባት እሾህ እየወጋት እንቅፋት እየመታት መውጫና መግቢያው በማይታወቅ በረሃ ውስጥ ልጇን ከሞት ለማዳን ብዙ ችግሮችን አይታለች ማር ይዞ የሚራብ የለም ማር ይዞ የሚሰደድ የለም ይከበራል እንጂ አባጽጌ ድንግል የሚያስታውሰው ይህንን ነው እመቤታችን ማር ይዛ የሚበላ ይዛ መድኃኒት ይዛ የረሃብ መድኃኒት ይዛ፣ እሷ ግን ተርባለች። ለዓለሙ ሁሉ የህይወት ጣዕም የሚሆነውን ክርስቶስን ታቅፋ መላእክት ቅዱስ ቅዱስ ቅዱስ እያሉ የሚያመሰግኑትን አምላክ በጀርባዋ አዝላ፣ በክንዷ ታቅፋ፣ የድንግልና ጡቶቿን ያጠባች የምታጠባውን አምላክ ይዛ እንግዲህ ተሰዳለች። ይሄ ማለት የመጀመሪያው ሰው አባታችን አዳምና ሔዋን ከገነት ተሰደው ስለነበረ እመቤታችን ደግሞ ያንን የማር የሆነውን ጣፋጭ ህይወት አዳም ስላጣ እመቤታችን ማር የሆነውን የሚጣፍጠውን ህይወት ልትሰጠን ማር ክርስቶስን ታቅፋ ተሰዳለች ምንድነው የሚለው መጽሐፋችን ጉዮተ ህፃን አውገ የወለ ዲያብሎስ የህፃኑ መሰደድ ዲያብሎስን ከኛ ህሊና አሰደደው ማለት ነው አባጽጌ ድንግል ክብር ምስጋና ለሱ ይሁንና በረከታቸው የደረሰንና የአባቶቻችን ህፃኑ በድንግል ማርያም እቅፍ ሆኖ የተሰደደው አዎ፣ በገነት እቅፍ የነበረው አዳም ስለተሰደደ ከተሰደደበት ሊመልሰው ህፃኑ ክርስቶስ በድንግል ማርያም እቅፍ ሆኖ ተሰዷልና የእሷ መሰደድ እኛን ከስደት ሊያድነን መሆኑን ምክንያቱም አባጽጌ ድንግል በስደት ዓለም ነበር የነበረው። ይሄ ማለት ባለማመን ስደት፣ በኃጢአት ስደት የነበረ ሰው ስለነበረ ከዚያም የስደት መከራ የመለሰችው እመቤታችን ስለሆነች ዛሬም በኃጢያ ስደት ዓለም ያላችሁ ሰዎች ባለማወቅ ስደት ላይ ያላችሁ ሰዎች ከስደት የምትመልሰው እመቤታችን ተሰዳለችና ስደቷን እያሰባችሁ ፍቅሯን እያስታወሳችሁ ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ብታስቡት ከተሰደዳችሁበት የመከራ ዘመን ትመለሳላችሁ በማለት አባ ጽጌ ድንግል በሚገባ ያስታውሰናልና፣ እመቤታችን እንደተሰደደች እኛም በእውነት እንግዲህ መሰደድ መቻል አለብን። ክርስቲያን በሄደበት መንገድ አይመለስም። ያ ማለት ዛሬ በኃጢአት መንገድ ተጉዘን ከሆነ ከኃጢአት ተሰደን ወደ ጽድቅ መመለስ መቻል አለብን። በተንኮል መንገድ ያለ ሰው ከተንኮል ተሰዶ ወደ መልካምነት መሰደድ መቻል አለበት። ስለዚህ ከእኛ ኦርቶዶክሳውያን በተለይ ደግሞ እመቤታችን ከሚወድ ሰው የሚገባው ሁላችንም ካለንበት መጥፎ ህይወት ተሰደን ወደ መልካም መሻገር መቻል አለብን። ማይበሎ ጀቡን በድንግል ማርያም መርከብነት መሻገር መቻል አለብን። እንዲሁም ደግሞ የኃጢአቱን ዓለም ተሻገረን ጉዟችን ወደ መልካምነት የሚያሻግር በመሆኑ እመቤታችን መርከብናት እመቤታችን የሁላችን መሻገሪያናትና ከክፉ ነገር ተለይተን እንድንሻገር አደራላለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን ልን የመቤታችን አማላጅነት ሁላችንም የሚርዳን መሻገር እንድንችል ከኃጢአት ተሰደን ወደ ጽድቅ እንድንሻገር እግዚአብሔር ይርዳ።